በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አምስት በዝች ቀን ባስቄትስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገርለኛ አባት አባ ሰረባሙን አረፈ። ይህም ቅዱስ በአስቄትስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ቅዱሳን አረጋውያንንም እያገለገልና ሰላሳ ሁለት ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረ። ከዚህ በኋላም በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎንም ሥራ አበዛ። ከመነኮሰበት ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት ሀያ ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን አስረኛ አደረገ። እኒህም አስራ አምስት ዓመታት እስቲፈጸሙ ከቶ ከሰው ማንንም አላየም። በእኒህም በአስራ አምስቱ ዓመታት ከቅዳሜና ከእሁድ ሰንበት በቀር አይበላም አይጠጣምም ነበር። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህን መስቀል ያዝ ብሎ የእሳት መስቀል ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል? ብሎ መለሰለት። መልአኩም አትፍራ፣ ክብር ምስጋና ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በአንተ ላይ ለእሳት ሥልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ስጋውንና ደሙንም ተቀበል። እስከ አስርም ቀን ደርስ ድረስ መጥቼ ወስደሃለሁ። ከንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ፣ በእግዚአብሔርም ፊት እንዲያሳስብላቸው ለመኑት። እርሱም ደግሞ በጸሎቶቻቸው ሁልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ስጋውንና ደሙን ተቀበለ። ቅዱሳን አረጋውያንንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎተ ማህሌት ገንዘው በጻድቃን መቃብር ቀበሩት። እግዚአብሔርን በጸሎቱ ለዘላለሙ ይማረን አሜን። ሰላም እብል ለሰረባሞን ብሩቅ ዘሞቃህ ርእሶ እምበለ ምሂግ መስቀለ እሳት ሎቱ ዘይሜጥዎ በሰርክ ኢትፍራ ይቤሎ ሰማያዊ መላክ እስመዋ በከላሌሁ አሌሁ ስልጣና አምላክ። ዳግመኛም በዝች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክሲያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እርሷም በሮም ንጉሥ በጢባሪዎት ዘመነ መንግሥት ነበረች። የአባቷም ስም ዮናስ የእናቷም ጠባቢት ይባላል። የቀደመው ኑሯ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኀጢአት ትጥላቸው ዘንድ ፊቷን ታሳምርም ነበር። መልኳንም ታስጌጥ ነበር። በዚህ በረከሰ ሥራም ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኩስም መነኮስም ዝናዋን ሰምቶ ወደ እርሷ መግባትን በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባ። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎችም ሊመክራትና ሊገስጻት ጀመረ። በገሃነምም ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው የሚዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩንም አሳሰባት። እርሷም ከሞቱ በኋላ የሰው በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ አመለሰችለት። አዎን አላት። ለዚህ ለምትነግረኝ ነገር ምልክቱ ምንድን ነው? እግዚአብሔር ለሙሴ በሰጠ ወሪት አልተጻፈ አባቶቻችንም ይህን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ ስለ ኃጣንም ስቃይ ስለ ጻድቃንም ተድላ ደስታ በወሪት መጽሐፍና በሐዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቡ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲህም አለችው፣ ከዚህ ከረከሰ ሥራ ብመለስ እግዚአብሔር ይቀበለኛልን አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብረ ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ካመንሽ፣ ስለዚህ የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔርም ይቀበልሻል። አስቀድመሽ ከሠራሽው ኃጢአት ምንም ምን አያሳስብሽም፣ ከእናትሽ ማዕፀን እንደተወለሽበት ቀን ትሆኛለሽ እንጂ የክብር ባለቤት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የቀናች ሃይማኖት ደጆቿ የሚከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በዓል ከተማ ኤጲስቆጶስ ወስዶ ደረሳት። እርሷም በኤጲስቆጶሱ ፊት ልዩ ሦስትነት በመድኃኒታችን ክርስቶስም ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶስም ተነስቶ በውሃው ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቦናዋን ገልጦላት ብሩህ መልአክ ወደ ውሃው ሲስባት ሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸውም አንዱ መልኩ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆጣ ነበር። ይህንንም ራእይ ባየች ጊዜ የክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአት በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፈጽሞ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንትም ጋር ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረ። ወደ መኮንኑም ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ልቅሶ አየች። ገብታም ክብር ይግባውና ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በመጸለይ ማለደች። የሞተውንም የአገረ ገዥውን ልጅ ከሞት አስነሳችው። መኮንኑም ይህን ድንቅ ተአምር ባየ ጊዜ እጅግ አደነቀ። ክብሪ ግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም በእርሷ ምክንያት ፍጹም የጸና እምነትን አመነ። ከርሱ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚህችንም ድንግል ዜናዋን ሰምቶ ወደ እርሷ አስመጣት። እርሷም በአደባባይ ውስጥ ዓይኑ አንድ አይና የሆነ ጎልማ አሳየች። ጸለየችና በመስቀል ምልክት በአይኑ ላይ አማተበች። ያን ጊዜም አይኑ ተገልጦ አየም። ያደረገችውን ይህን ድንቅ ስራ አይቶ ድንግሊቱን ወደ ቦታው አመለሳት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረ ገዥ ተሾመ። እርሱም ዝናዋን ሰምቶ ይህችን ቅድስት አውዶክሲያን ወደ እርሱ አስመጣት ሊያሰቃያት ፈልጎ፣ እርሷም ክብር ግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷንም በሰይፍ እንዲቆርጡ መኮንኑ አዘዘ። መንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ጸሎቷና በረከቷ ለዘላለሙ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ አድሮ ይኑር አሜን። ሰላም ላውዶክሲያ ከመትፍድ ፍዳ በመጥባህት በሊ እስከ መተሩ ክሳዳ እስመተሊወፅቅ አብ ደረት

በዚችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባታችን አቡነ ገብረ መንፈስ ቅዱስ የእረፍቱ ቀን መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ስራ ሰራ። ተነስቶ ከእናቱ ዕቅፍም ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለስላሴ ሰግዷልና ምስጋናም አቅርቧልና። ሕፃኑም ሶስት ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ህፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ህፃኑንም አንስቶ ሳመው፣ ታቅፎም ወደ በአቱ አስገባው። በፍቅር በሥነ ሥርዓትም አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጽሐፍት ሁሉ ብሉይንና አዲስን አስተማረው። ከዚያ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ የሰማየት እስጢፋኖስም ጸጋንና መጎስን የተሞላ ሆነ። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሽም ይላት ነበር። ቆዳው ከአጥንት ውስጥ ሲጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገርል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምንምን ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁህ አደርግሃለሁ እንዳንተ ካሉ በቀር አንተ ራስ ብትፈቅድ እንጂ መላእክትም ይጎበኙሃል የብርሃን ሰረገላም ይሆንልህ መድረስ ወደምትሻበት ሁሉ ብረር እኔንም ማየትን በፈለገ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለ። አሁንም ወደ ኢትዮጵያ ምድር ሄድ፣ በዚያም ከደን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ ስልሳ አንበሶች፣ ስልሳ ነብሮች በፊቱ በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአነበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋል ወሰደው። አባታችን አቡነ ገብረ መንፈስ ቅዱስም በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኀጢአታቸውን በዓይኖቹ ፊት የተገለጠ ሆነ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። ሊህን የእጅህ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምልልሃለሁ እያለ ማለ። እንዲሁም ሆኖ አርባ ቀን አርባ ሌሊት ኖረ። ስምህን የጠራውን መታሰቢያህን ያደረገውን እምርልሃል የሚል ቃል በመልአክ አማካይነት ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። አባታችንም መላኩን መላውን የኢትዮጵያን ሰው ካልማረልኝ ከዚህ ባህር አልወጣም አለው። መላኩም ካጠገቡ ሄደ። አባታችን አቡነ ገብረ መንፈስ ቅዱስም በዚያ ባህር ውስጥ መቶ ዓመት ኖረ። ስጋ ሁሉ አለቀ፣ ደሙም በባሕሮ ውስጥ ፈሰሰ፣ አጥንቶችም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ ሰባት መቶ ሺህ ሦስት መቶ ሺህ እየሆኑ በመምጣት በቀስታቸው ይነድፉታል፣ እስከ መቶ ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራም በትዕግሥት ሲቀበል ኖረ። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከባህሮ ዳር ቆመ። አባታችን አቡነ ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሪ ልሃለውና ተነስተው ጣለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ ይተበሳሶ ነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ ሰባት ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደነም። ራሱንም ወደ መሬት ዝቅ አላደረገም። እጆቹም ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። አይኖቹንም ወደ ሰማይ አንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ ሁለቱን አይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ ሁለት ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህ በኋላ ሚካኤል እና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዐይኖቹ ላይም እፍ አሉበት፣ ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያ መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘም። በጎዳና ላይም ሲጓዝ ሦስት ሽማግሌዎች ከእንጨት ጥላ በታይ አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና፣ ሦስታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል የማት በላይ ማት ተጠጣ ስለሆን ካለው። አባታችንም ሽማግሌ ሆይ በምን አወቅከኝ አለ። ሽማግሌውም ሂደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበትም ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛም ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን አቡነ ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ መዓዛችሁም ልብ ይመስጣል እጅግም ደስ ያሰኛል አላቸው እነርሱ ግን ተነስተው ቆሙ አንድ ሲሆኑ ሶስት ሶስት ሲሆኑ አንድ መሆናቸውን ገለጡለት የአባቶች አለቃ አብርሃምም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ የእሌ አረጋውያንም ፊታቸው ተንቦገቦገ ከፀሐይና ከመብረቅ ብልጭታም ሰባት እጅ አበራ። አባታችንም በምስጢራት ጎርፍ የተዋጠ ሆኖ ፈራ ተንቀጠቀጠም፣ በምድር ላይም ወደቀ። ሕልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቃውና መቶ ዓመት ያህል ስጋህን ሲነርፉ አጥንቶችህን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ አውጣ አለው እኔ እንደ ወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። ሰባቱ ሊቃነ መላእክትም ይረዱሃል፣ መባረክትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን አቡነ ገብረመንፈስ ቅዱስ በመብረቅ ላይ ተጭኖ በረረ፣ እነዚያ ጋንንት ወዳሉበትም ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው ሰባት መቶ ሺህ እልፍ ከአንድ ሺህ ነበር። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ መኳንንቱን በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚህች ጎዳና ብዙ መከራ ያገኝሃል፣ ግን በርታ ታገዝ ብሎት በዚያ ተወው በዚያን ጊዜም የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱንም አስከትሎ በዚያች ጎዳና መጣ አባታችን አቡነ ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ ሰውነህነ አለው አባታችንም አዎን ክብር ያለው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለካሪው ንጉስ መለሰለት። ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለውም አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም ስለ አንተና ከአንተ ጋር ስላሉትም ነው እንጂ ንጉሶ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሱም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል ድረስ አነደዱ። አባታችን አቡነ ገብረ መንፈስ ቅዱስ ግን ንጉሱና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። ኩሌቶችም የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከሰባ ሰባት አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ አርባ መቶ ሺህ ሆነው ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንጹሕ ጽታ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከካህዲው ንጉሥ ጋር የሞቱ ቁጥራቸው አራት ሺህ እልፎ ነው። ጌታችንም አባታችን አቡነ ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋውላ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ቦታ ሲወስዷቸው ባየ ጊዜ መድኃኒታችንን፣ እሊህን ስሁት አማርልኝ፣ ሰው ስሁትንና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ፣ ቅርባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን አቡነ ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቈረጠ። ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይም በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶትም ሄደ። በዚያም በራሱ ቁሞ በጥርሶቹ ድንጋይ ነግሶ እስከ ሰላሳ ዓመት ኖረ። አንጀቱና ናላ ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከሰላሳ ዓመትም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አባታችንን አቡነ ገብረ መንፈስ ቅዱስን እንዲህ እያለ ሶስት ጊዜ ጠራው። እርሱም እነሆን ጌታ ያለ፣ ጌታችንም እነዚያን ካሪዎች ምሬላአለው ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሮ በድንጋይ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ በመስቀል ምልክት በላያቸው አማጥ ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉባት ሄዶ አስነሳቸው፣ አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት ቀንም በቀረበ ጊዜ እንሆ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንሆ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምህረት ቃል ኪዳን ሰጠው። የእድሜው ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳንም ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንንም የክርስቲያን ወገኖች ይጠብቀን። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ስድስት በዚህች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማይትነት አረፈም። በዚህችም ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶሲዎስ የእረፍቱ መታሰቢያ ነው። በዚህችም ቀን በበረሃ የሚኖሩ እንጦንስና አርኬሌደስ ጻድቁ ዘሩፋይልም አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም የአባታችን የአቡነ ገብረ መንፈስ ቅዱስም ረድኤትና በረከት አማላጅነቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜ ዘአቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ኩበ መላቡ ውላን ዘተርፈም